የሚገርም ስትራቴጂ እኮ እሱ ላይ የሰሩበት ምንድን ነው ስትራቴጂው? ስትራቴጂው ምንድን ነው ንገረን። መግደል እኮ በምን አይነት ስትራቴጂ እንዴት ነው አቤል ሊያገኙት የሚችሉት? ብቻ አላውቅም እሱን። ብቻ ግን እኔን ውጣ ብሎኛል። እሱን በዋሳ ስፈትቻለሁ፣ የስራይን ጨርሻለሁ፣ እኔ ሂድ ተብያለሁ። ስለዚህ አቤል ነገ ወይ ከነገ ወዲያ ሟች ነው። ስትራቴጂያቸውን ሳይቀር በምን አይነት ሁኔታ እንዳሰቡ የእነሱ ሰዎች ይገኙበታል ብለህ የምታስበውን የምታስበውን፣ ሳይሆን የምታውቀውን በሙሉ ተነግረናለን። ነገ ተነገ ወዲያ አቤላ ይሞታል ይለናል፣ ጀግናችን ነበልባል እንዴት ሆኖ ነው ነገና ተነገ ወዲያ የሚሞተው? ብዙ ጊዜ ገላችሁት፣ አልኮ ገደላችሁት፣ አሰራችሁት ግን አልሆነም። አንበሳ ነው ጀግና ነው። ግን ችላ ማለት አይገባም። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን። እንግዲህ ዛሬ ምንድን ነው ዱካ ቤት፣ ያው እንግዲህ ታውቃላችሁ አቤላን ሊገሉት ነገ ሁለት ቀን ነው የቀረው እያሉን ነው በነገራችን ላይ ካቤላ ጋር ያሉት ሰዎች ራሱ በጣም ነው የሚያጠራጥሩት። ከልዑል ጋም ያሉት ሰዎች በጣም ነው የሚያጠራጥሩ ያሉት፣ የተወሰኑት ማለት ነው። ምክንያቱም ትናንትና እንዳያችሁት ይሄ አብሮ ያለው ሰውዬ ማለት ነው ምንድን ነው ያን ጊዜ ከልዑል ጋር እየተነጋገሩ እያሉ ለማስገደል ነው እያለ አቤላን ስንት ሲለው ነበረ። በደንብ አቤላ እንዲናደድ እና አቤላ በጣም ሞሽናል እንዲሆን እየገፋፋ ነበረ። ካያችሁ እጁን ራሱ ወደ ኋላ እያደረገ አቤላን እንደማቀፍ ነገር እያለ በጣም ነገሮችን ሲያጋግል ነበረ እና እኔ የእነዛ ሁለቱ ራሱ ችግር አለባቸው። ምክንያቱም ሚስጥር እየተቀበሉ ከሎሌ ቤትም እያጣሩ እንዴት እያደረጉት እንደሆነ አበበን ለአቤላ ደግሞ ሌላ ነገር እየነገሩ ሊሆን ይችላል። አቤላ እንደዚህ የተናደደበት ምክንያት ማለት ነው። ምክንያቱም እነሱ መጥተው ሎሌ ጋር መጥተው ሲመለሱ ለአቤላ ሌላ ነገር ነው የሚሉ ገባችሁ። ይህን ጊዜ ደግሞ አቤላ በጣም ተናደዋል። እንዳያችሁት በጣም የተናደደው ምንድን ነው ሁለቱም ቤት ውስጥ የሆኑ አንድ ላይ መሰር የሆኑ ሰዎች አሉ እነዛ ሰዎች ተነጋግረው ነው ይሄ ሁሉ ነገር ሊፈጠር የቻለው ማለት ነው። አንደኛ ደግሞ እቅድ የተያዘው እንግዲህ ወይ ከአቤላ ጋር የሚሰራ ሰው አጠገቡ ያለ ሰው አለ ማለት ነው። አቤላን ለመግደል ለምን ሰው ታስቀመጡ፣ ስትራቴጂ ታደረጉ። የአቤላ የራሱ የሆነ ሰው ጊዜ እያዘጋጀ ነው ማለት ነው። አቤላ ደግሞ እየተናደደ ነው። ከጎኔ ናቸው ብሎ ባለማወቅ ከጎኑ እንዳይከዱት ነው የሚያሳስበው እንጂ እንደነሱማ ቆዩ፣ እኮ ጀግኖቻችንን ከገደሏቸው ብዙ ነገር ማድረግ ከፈለጉ እኮ ቆዩ። ምንም ይሄ የሚታይ ነገር ነው፣ ግን እግዚአብሔር አሁንም ይጠብቃቸው። ፈጣሪ አምላክ ከእነሱ ጋር ይሆን። የዋህነታቸው ለስንቱንምባ የሚጠርገው ፈጣሪ አምላክ እንደው እነሱንም ይጠብቃቸው ነው የምለው። ምክንያቱም ምን ያህል እንደሚጥሩ ራሳቸውን ሰውተው ነው የሚሰሩት እና ይህን ሁለቱን ቪዲዮ ሳየው በጣም ነው የተጻረሰብኝ። ምክንያቱም እዚህ ጋ ነገ ተነጎድያ ይገሉታል ብሎ ወስኗል። እሷ ከሀገር ሊወጣ እየወሰነ ነው ሊወጣ ነው። አቤላ ስር ደግሞ አቤላን የሚገለሱ አስቀምጠዋል ማለት ነው። ስለዚህ እንደ እግዚአብሔር ፈቃድ እንግዲህ ነገ እናያለን ብዬ አስባለሁኝ። ምክንያቱም እኔ የዞላን ቤት ካየሁኝ በኋላ ልዑሌን በጣም እየጠበኩት ነበረ። ምንጊዜ ነው የሚለቀው እያልኩ ማለት ነው። ወይኔ እያልኩ ዝም ብዬ በቃ ስራ የምተውና ሄጅ ስልኬን አየዋለሁ። ምክንያቱም ምንድን ነው በልዑሌ በኩል የምንሰማው እያልኩ ማለት ነው። ላቤላ ጭራሽ ማለቀቀ ቪዲዮም እና ብቻ ምንድን ነው በጣም እንትን ይላል። ሁለት ውስጥም ችግር አለ። በጣም ችግር አለ። ይሄ በጣም የሚያጋግለው ሰውዬ ግን አሁንም ደጋግም የምናገረው ነገር ይሄ የሚያጋግለው ሰውዬ በትክክል እጁ አለበት። ምክንያቱም በጣም እኮ ነው ነገሩን እያራገበን ያለው። በቃ የሆነ ልዑሌንም እየተናገረው ማለት ነው እና እግዚአብሔር ይድረስላቸው ነው የምለው። እግዚአብሔር ከነሱ ጋር የሆን ነው የምንለው። ውድ ቤተሰቦቼ በጣም ያሳዝናል ስራቸው። በእርግጥ እነዚህ ወንጀለኞች እንጂ ሀገራችን ወንጀለኛ እንጂ ደህና ሰው የለም ማለት ይቻላል። ምክንያቱም በየአቅጣጫው የዚህን ያህል የሰው ህይወት እንደ ቅጠል የሚረግፍበት እንደዚህ ብዙ ወንጀል እያየን ምኑ ጋር ነው ንጹሕ ያለው ብሎ ለመገመት በጣም እንጃ አላውቅም። እና ፈጣሪ እግዚአብሔር አምላክ ለሀገራችንም ሰላሙን ያምጣለን ለሀገራችንም እንዲሁ ይህን እነዚህን መርዞች እንቀልል ማለት ወዳለሁ። ውድ ቤተሰቦቼ ጸሎታችሁን እንግዲህ ለጀግኖቻችን እንጸልይ። በተረፈ በሌላ ቪዲዮ ውስጥ ብንገናኝ፣ ደህና ሁኑልኝ። በስደት ምንም አይንካችሁ። ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እግዚአብሔር አምላክ ለጀግኖቻችን አሁንም ጤና እድሜ ይስጣቸው። ፈጣሪ ከእነሱ ጋር ይሆንላለው። መልካም አዳር